ለሀገራት ጠንካራ የሕዝብ ተሳትፎና ቁርጠኛ መሪ ድህነትን አሸንፎ ወደ እድገት ከፍታ መቀየር እንደሚያስችል ብዙዎች ደጋግመው እንደ ምሳሌ ይጠቅሷታል። እስከ ፈረንጆቹ 1950ዎቹ ድረስ በከፋ ችግርና ድህነት ውስጥ የቆየችው የሲያዊቱ ሀገር ዛሬ ላይ በዓለም ካደጉ ሀገራት ተርታ ለመሰለፍ በቅታለች ሀገረ ደቡብ ኮሪያ። ለመሆኑ ደቡብ ኮሪያ እንደምን በለጸገች? ደቡብ ኮሪያን ያበለጽጓት አንድ ታዋቂ መሪ ፕሬዚደንት ፓርክ እሳቸው ተነስቶ ነበርና እሳቸው የፈረሰችውን ደቡብ ኮሪያን ለማበለጸቅ በጣም ከፍተኛ ጥረት አድርጉ ነበረ። እናንሽ ልጆች እስከ ትላልቀ አዛውንቶች ድረስ ሁሉም የሀገራቸው መሪ መንፈስ ተቀብሎ እነሱ እራሳቸው የለውጥ ሐዋርያ ሆኗል። ሀገር የሚገነባው ያላትን አቅምና የማደግ ተስፋዋን ባገናዘበ ቁርጠኛ መሪ እንዲሁም በተባበረ ሁለንተናዊ የህዝብ ተሳትፎ ስለመሆኑ የአደባባይ ሀቅ ነው። ኢትዮጵያ ችግር ገጥሟት የህዝቧን ትብብር ባሻት ጊዜ በወቅቱ የነበሩ መሪዎችና ዜጎቿ በአንድነት ተነስተው ሀገርን ከውጭ ወራሪ መከላከል መቻላቸው አድዋ፣ የማይደበዝዝ ሁሌም የማይረሳ ሕያው ምስክር ሆኗል። ከዚያም ወዲህ ቢሆን በየጊዜው የሚገጥሙ ፈተናዎችን ህዝብ ስለ ሀገሩና ስለ ራሱ ህልውና ሲል ከመንግስት ጋር እየተባበረ ሀገርን በትውልድ ቅብብሎች አሁን ላይ አድርሷል። አሁን ላይ ኢትዮጵያ በመንግስት ቁርጠኝነትና በጠንካራ የህዝብ ተሳትፎ ብዙ ችግሮቿን እያሸነፈች ወደ እድገቷ እየተሸጋገረች ነው። በጋራ ያሳኳቸው ትላልቅ ሀገርን የቀየሩ ስራዎችም መንግስትና ህዝብ ሲተባበሩ እውነትም ኢትዮጵያ ታሸንፋለች አስብለዋል። በትብብር ሲሰራ ሀገር ያጣቸው እንድታገኝ ያሰበችውን እንዲታሳካም ያደርጋል። ሀገራችንን በኢኮኖሚ የበላይነቷን ለማረጋገጥ የኢትዮጵያን ትንሣኤ ለማበጀት ያጣነውንም እንድንሰበስብ ወደፊት ወደፊት በጋራ በአንድነት እንነሳ። የዘር፣ የጎሳ፣ የሃይማኖት፣ የቋንቋ ልዩነት ማድረግ የለብንም። በተለይ ለጠላቶቻችን ክፍተት መስጠት የለብንም። በአንድነት እንድንሰራ ዛሬ ኢትዮጵያ እንግዲህ አዲስ አበባን ጀምሮ ሌሎችንም እያየን ነው አድጋለች። ስለዚህ አንድ ሆነን መኖር ነው ያለብን። ስለዚህ እርስ በራሳችን መጣላትም አይገባንም። የውስጥ አንድነቱን የጠበቀ ጠንካራ ሕዝብ ተሳትፎ መኖር ደግሞ የሀገርን ብሔራዊ ጥቅም ለማስከበር በዲፕሎማሲው ዘርፍ ለመንግስትም ትልቅ አቅም ነው። ሕዝብ አንድነቱን አስጠብቆ በሀገሩ ልማትና እድገት ከመንግስት ጋር ሲተባበር እንዳይለማና ከድህነት እንዳይወጣ ለሚያሴሩበት ጠላቶቹ ሁሉ ሳይመቻቸው ቀርቷል። ኢትዮጵያውያን በሀገራቸው ጥቅምና የጋራ ጉዳይ ላይ በጠንካራ ተሳትፏቸው ከመሪያቸው ጎን ሆነው ሲቆሙ ህዳሴን ያህል የትውልዱ ዳግማዊ አድዋን አሳክተው አሳይተዋል። ገንዘብ ማዋጣት፣ ሞራል እና ለግድቡ መሳካት የህዝቡ ቁርጠኛ ምን ያህል ጠንካራ እንደነበር፣ እንዳይሳካ ሲጥሩ የነበሩ እንዳንገነባ ሲጥሩ የነበሩ ሀገራት ለእነሱ ፈተና የሆነባቸው አንዱ የህዝቡ ጥንካሬና መተባበር ነው። ስለዚህ አሁን አባይ ሌላ ዲፕሎማሲ ሆኗል፣ ሌላ ፖለቲካ ሆኗል፣ ሌላ ወታደር ሆኗል። ይሄ የህዝብ ትብብር ጠንከር ብሎ ህዝብ ሲነሳ ምን ያለ ስኬት እንደሚመጣ ማሰብ ነው። የተደራጀ ህዝብ ተሳትፎና ሀገርን ከድህነት ማውጣት አለብኝ ብሎ የቆረጠ መሪ ፈተናዎችን እየተሻገሩ እድገትና ድልን ለማጽናት ብረትና ጋሻ ይሆናሉ። ኢትዮጵያ አሁን ላይ የሀገር ከፍታ የገባው አፍራሽ ሳይሆን አናጺ፣ በስሜታዊነት ሳይሆን አስቦ ከዋኝ፣ አርቆ አሳቢ የሆነ በሀገራዊ ጉዳይ ጠንካራ ተሳታፊ ምክንያታዊ ትውልድ ያስፈልጋታል። ከአባይ ጋር ስታያይዘው አባይ ከፍተኛ የሆነ ፋይናንስ እና ሙያ እውቀትም የሰው ሀብትም የሚጠይቅ ነው። የባህር በር ብዙ የገንዘብ ፋይናንስ የሚጠይቅ አይመስለኝም። የዲፕሎማሲ ጉዳይ ላይ የመብት ጉዳይ ነው። መብት ይጠየቃል እንጂ አይለመንም። ስለዚህ የመምራት ነው የመሪ ጉዳይ፣ የዲፕሎማሲ ልዕልና ጉዳይ፣ የአስተሳሰብ ልዕልና ጉዳይ የህዝብ በዚህ ጉዳይ ላይ በሆነ በትውልድ ስህተት ያጣሁትን መብቴን መልሱልኝ ነው። ሌላ ጥያቄ የለውም። መንግስትን ወደድክ አልወደድክም፣ ከመንግስት ጋር ልዩነት ሊኖር ይችላል። ቀይ ባህር ግን ለኢትዮጵያ ነው፣ ለመንግስት አይደለም። ነገም አንተ መንግስት የመሆን ፍላጎት ካለ መንግስት ትሆን። ያው አሁን ይህን የባህር በር ፈተና የሕልውና ጉዳይ ሆኖ መምጣቱን በግለሰብ ደረጃ ቁጭ ብለህ አይደለም ማሰብ ያለብን፣ በአገር በቀጣናውና በአህጉር ደረጃ ራስን ሰይመህ መንግስት ብሆን ነው በላ ራስን ብታዩ ምን ያህል ፈተና እንዳለው ማረዳት ያስፈልጋል። እንዲህ ዝም ብሎ ተነስተህ ኖረናል ያለ ባህር በር አሁን እንኖራለን የዓይነቱ ዘመኑ ያለፈበት በዚህ ዘመን የማይጠበቅ አሳሳቦች ሊመጡ መምጣታቸው ተገቢ ነው ብዬ አላስብ። ኢትዮጵያ የገጠማትን የውጭና የውስጥ ችግሮች የተሻገረችው በጠንካራ ሕዝቦቿና በመንግስት ትብብር ነው። ከዚህ በፊት ችግሮቿን በጋራ ትብብር የተሻገረች ሀገር በጠንካራ ሕዝብ ተሳትፎና በቁርጠኛ መሪ ወደ እድገት ከፍታ ለመድረስ አሁን ላይ የጀመረችውን ጉዞም አይቀሬ ያደርገዋል።